ኡስታዝ ኑሩ ቱርኪ በቲክቶክ ላይቭ እንግዲህ ዛሬ ትዳር ያዙ ወይም ደግሞ ትዳር የማገናኘት ስራ ማስተዋወቅ በሚመስል መልኩ እኔ በጣም እ ትክክል አይመስለኝ። ምክንያቱም እቃ አይደለም፣ የቤት ክራይ አይደለም የሆነ ወይም ደግሞ ከተመቸው የሚሰራው ካልተመቸው ሚተው ስራ ወይም ደግሞ ቤት ክራይ ካልሆነ ስድስት ወር ታይቶ የሚለቀቅ ምናምን ወርም ወርሃዊ ጉዳይ አይደለም። ትዳር ማለት መጥፎም ከሆነ ክፉም ጥሩም ከሆነ አብሮ ካንተ ጋር የሚኖር ነው። ትዳርን ለመመስረት በተለይ ሁለቱ ሰዎች መተዋወቅ መቻል አለባቸው። በባህሪ ሳታውቃት ሳታውቂው ተጋብተው አዛአ ውስጥ እድሜ ልኩን አዛአ ውስጥ የሚኖር ሚጋደል ባህሪውን ሳታቅ ባህሪውን ሳታቅ እሷም እሱም ባህሪዋን ሳያውቅ። ብዙ ቦታ ኤኬሌ እንዲህ ባሏን ገደለች፣ ኬሌ ሚስቱን ገደለ የሚባለው አለመተዋወቅ ነው። ሴቶችን ሳታቁ ወንዶችንም ሳታቁ አትጋቡ። ትዳር ማለት ሲጀመር ሀብታምም ይሁን ድሃ ትዳሩ ካልተስተካከለ፣ ወላሂ አዛብ ነው የሚሆንበት አዛብ ብር የፈለገ ቢኖርህ ትዳር ካልገጠመ አዛብ ላይ ወደክ ማለት ነው። አዱንያ አዛብ። ይሄን እንዴት እንዳዩት እኔ ከዲኑም ሆነ ከየተኛው መልኩ ኡስታዝ ኑሩ ቱርኪ እንዴት እንዳዩት አላቅም። ትዳር ግን እንደዚህ በላይቭ ላይ ኬሌን ኬሌን እንደዚህ ተገናኙ፣ ነገ ዛሬ ተገናኝተው ነገ ይጋቡ የሚል ሳይግባቡ ተጋብተው ሲግባቡ ተፋቱ የሚሆን ነው ይመስለኝ። አንድ ሰው ለትዳር ብቁ ናቸው የሚባለው አንደኛ በአካባቢም ደረጃ ወይም በሌላም ደረጃ በስደት ደረጃ አብረው የተሳፈሩ ወይም ደግሞ አብረው አንድ ቤት ስራ የሰሩ ወይም ደግሞ በደንብ ስለሰውዬ ወይም ስለሷ በደንብ የሚያ ካልሆነ በስተቀር ትዳር በዚህ ልክ ቀልድ አይመስለኝም። ትዳርን በዚህ ልክ ቀልድ ምናልባት ኡስታዝ ኑሩ ቱርኪ ላይቭ ገብተው ዳዕዋ ሲያደርጉ ሲመክሩ መቶ ሰውና ሁለት መቶ ሰው ነው የሚያያቸው። ግን አሁን በዚህ ዙሪያ አምስት ሺህ ሰው እያያቸው ነው። እና በአሁኑ ሰዓት ሰው እንዲህ እንደ ጨው እንዲቀምሼ ልተወው በሚልበት ሁኔታ ነው ያለው። ትዳር መስዋዕት የሚከፍል ወጣት የለም በአሁኑ ሰዓት። እንደምንም እንደዚህ አይነት እነሱ አሁን ኡስታዝ ኑሩ ቱርኪ ጋር ያሉ ሕፃናትን ሴቶችን እናውቃቸዋለን። ጨዋ በተርቢሃ ያደጉ ናቸው። ግን ወንዱ ሴቱም አሁን ወንዱ በተለይ የሚመጣው እንዲቀምሼ ይጥማል አይጥምም ልተው እንደ ማስቲካ አኝኬ ልጣለው በሚባልበት ጊዜ ዋጋ በማይከፈልበት ጊዜ ይሄ ነገር ሀላፊነትና የጎደለው ይመስለኛል ምናልባት ስለዚህ ጉዳይ ጥልቅ እውቀት ያላቸው አሊሞ ሼቾ ሼኮች እንዴት እንዳዩት እሳቸውም ውስታዝ ናቸው ዳኢያችን ናቸው የምናከብራቸው የምንወዳቸው እዚህ ዙሪያ በደንብ ቢያስቡበትና እኔ በበኩሌ በፍጹም የሆነ አይመስለኝም